ስቶሪ ታይም ሃፒ ኤንዲንግ እንደተባለው፣ ከተማ ማምርበት ነው ለፈረንጆች አዲስ ዓመት ኢትዮጵያ መጥቶ ነው የተገናኘ ነው። ሄንድሰም በጣም ወንዳ ወንድ ነው። ኖርማሊ ቀይ ወንድ አይመቸኝ፣ ጥቁር ወንድ ነው ብዙ ጊዜ ፊዚካሊ አትራክቲቭ የሚያደርገኝ፣ ግን በጣም ወንዳ ወንድ ነው። በጣም ጎርናና ነው ድምፁ። ትከሻው በጣም ሰፊ ነው። ላይክ ሰላሳ ዘጠኝ አመቱ ነበረ፣ ማርች ላይ ነው አርባ የሞላው። አራት ዲግሪ አለው ከሰማንያ ሀገራት በላይ ትራቨል አድርጓል። ሶ ኢንቴሊጀንስ አለ። ለስድስት ቀን ነበር የመጣው ከዛ በኋላ ተመልሶ ሄዶ፣ አውር ኢንታየር ዴቲንግ ሂስትሪ ሎንግ ዲስተንስ ነው ማለት ነው። ላይክ በዋትሳፕ ቪዲዮ ቻት ነው እያደረግን ዴት ያደረግነው። እዚህ ያለ የነበረው ጊዜ በጣም አሪፍ ጊዜ ነው ያሳለፍኩት፣ ፐርሰናሊ እኔ ደስ ብሎ የነበረ አንድ ቀን ብቻ ስሊፕ አፕ አደረገ እሱ ምንድን ነው ተቀጣጥረን ላይክ ከሰዓት እንገናኛለን ተባብለን፣ እሱ ሽሮ ሜዳ ይሄድ ነበረ ጥለት ለመግዛት ማለት ነው። የኢትዮጵያ ጥበብ በጣም ይወዳል እና እሱን እንደጨረስኩኝ እነግርሽና እንገናኛለን ተባብለን፣ ከዛ በኋላ ስጠብቀው ስጠብቀው ስጠብቀው ምንም ቴክስትም አያረግም አይደውልም። ከዛ በኋላ ቴክስትም ሳረግ ሪስፖንድ አያረግም እና ጨነቀኝ የሆነ ሰዓት፣ ኦማይ ጋድ ይሄ ሰውዬ የሰው ሀገር መጥቶ ምን ሆኖ ነው ምናምን ብዬ ተጨነኩኝ ሁላ። ከዛ ማታ ላይ በጣም ደክሞኝ ነው እንደዚህ እንጦጦ ሄደን ምናም ምናም ብሎ ነገረኝ። እናም ላይክ ማታ ነው ኦሬዲ ያንን ኮሚኒኬት ማድረግ ያለብህን ዊንዶ ሚስ አድርገኸዋል። ላይክ ከሰዓት ነው የተባባለው ቢያንስ ምሳ ሰዓት ላይ ከሰባት እስከ ስምንት ባለው ሰዓት ላይ እንደዚህ ነገር ተፈጥሯል፣ እስኬጁል ቀይረናል። ሶ ሜይ ቢ ነገ እንገናኝ ኦር ዋትኤቨር ኢት ኢዝ ኮሚኒኬት ማድረግ ነበረብህ። እኔም የራሴ ህይወት አለኝ። የምትሄድ ሰው ስለሆንክ ነው ፕራሪቲ የተሰጠ እንጂ እንደዚህ አይነት ዲስረስፔክት የሆነ ነገር ዶንት ዱ ዛት አጌን ምናምን ብዬ እንደውም አዳት ፖይንት ዋክ አወይ ላደርግ ነበረ። ቤቲ ነች ተቆጥታ በትንሹ በትልቁ ጓትበይ ስና ዲፕ ታክትህም ሁለተኛ ድጋሚ እንዳያደርገው ንገሪው እና ጎሃፋን ምናምን ብላ ከፋፍታ ድጋሚ እንድንገናኝ ያደረገችን ማለት ነው። ኤኒዌይስ ከዛ በኋላ ወደ ሀገሩ ተመለሰ። ከመመለሱ በፊት እሱ በጣም ሲጨንቀው የነበረው ነገር ምንድን ነው? ኮሚኒኬት ማድረግ አንችልም፣ ሎንግ ዲስተንስ ስለሚሆን እና አንቺ ደግሞ በጣም በትንሽ ነገር፣ ምክንያቱም እንዳልኳችሁ ይሄ ልክ ማታ ላይ ጠብቆ ካንስል ሳያደርግ አይ በቃ አልፈልግም ምናምን ብዬ ስለነበረ ትንሽ ፈራ ነገር። እና እንደዚህ ቶሎ ውሳኔ የምትወስኝ ከሆነ ሎንግ ዲስተንስ በጣም ይከብዳል፣ አይሆንም እና አሁን ሲሄድ እንዴት ነው ምን ሆነው ላይክ ፕሮሚስ ሚ ምንም አይነት ነገር ካስቀየምኩች ውሳኔ ከመወሰንች በፊት ኮሚኒኬት እንደምታደርጊ ፕሮሚስ ሚ ምናም ብሎ ነው የሄደው የነበረው ኮንዲሽን ደግሞ ምን ነበረ ሲሄድ አስ ሱን አስ ዩ ጌት አን ኢንትረስትድ ለሚ ነው ምክንያቱም ምን አይነት ትሬንድ አለ ሎንግ ዲስታንስ ሪሌሽንሽፕ ላይ ኢቨን ፍላጎቱ ሳይኖራቸው ያዋሯችኋል ይደውሉላችኋል ቀኑን ሙሉ ስልክ ላይ ነው የምትውሉት ለምን ብቸኝነታቸውን ለመቋቋም እሱ ደግሞ በጣም ብቸኛ ሰው ነው እናቱ አባቱ የሉም ወንድሞች ናቸው ያሉት ከወንድሞቹ ጋር ብዙም ቅርበት የለውም ነ ሂዝ አሎን እንደኔ ብዙ ቤተሰብ የለውም ለምሳሌ ስለዚህ ቢዚ አይደለም ቢዚ የሚያደርገው ስራና ትራቭል ማድረግ ነው ስለዚህ የሆነ ሰውን ቦታ ቁጭ ብዬ ማሞቅ ስለማልፈልግ ለሚኖ ፍላጎትህ እኔ ላይ ያለ ፍላጎት ሲቀንስ አሳውቀኝ እና ይሄንን ፕሮሚስ ግባለኝ ብዬው ነው የሄደው ከተለያየን ጀምሮ ማለትም ከፕሌን ላይ ከወጣ ጀምሮ ቪዲዮ ይልክልኛል፣ ፒክቸር ይልክልኛል፣ በየሰዓቱ ያለበትን ስታተስ ያሳውቀኛል እኔ ምንም ሳልጠይቅ። በጣም ኮሚኒኬት ያደርጋል። ባይዘወይ እና አይ ላቭ ዳ ረባህም ላይክ ያንን ፓርት በጣም ሪስፔክት አድርጌው ነበረ። ባት ስራ ሲሄድ እናወራለን፣ ምሳ ብሬክ ሲወጣ እናወራለን፣ ከስራ ወደ ቤት ሲመለስ እናወራለን ሊተኛ ሲል እናወራለን። የምናወራቸው ነገሮች ደግሞ የባጡን የቆጡን አይደለም። ላይክ ፊውቸር ጎልስ እናወራለን፣ ስለ ቻይልድ ሁዳችን እናወራለን፣ የሚያስደስተን ነገሮች ላይክ ዩ ኖ አንድን ሰው ዲፕሊ ለማወቅ የሚጠቅማችሁን አይነት ጥያቄዎች ወይ ከኔ ወይ ከሱ ይመጣል እና በጣም ማለት ጭንቅላቴን ስቲሙሌት የሚያደርገው አይነት ኮንቨርሴሽኖች ነው የምናደርገው። ሶ ር ፍላግ ነምበር ዋን ከሄደ በሳምንቱ ባየው ባየው ባየው ቤት ውስጥ ሆኖ አያዋራኝም ወይ መኪና ውስጥ ነው ወይ ቢሮ ውስጥ ነው ወይም መንገድ ላይ ነው የሆነ ዋክ ምናምን እያደረገ ነው እንጂ መኖሪያ ቤት ውስጥ የሚኖርበት ቤት ውስጥ ቁጭ ብሎ ስልክ አውርቶኛ ያቅ ቪዲዮው ማለት ነው። ናዛይ ኦኬ ምናም ብዬ ብዙም አላሰብኩበትም፣ እንደዚህ ዲቴልም አላሰብኩበትም። ግን ምን አልኩት መሰላችሁ እስኪ ሊቪንግ ስፔስን አሳየኝ፣ ላይክ የምትኖርበትን ቤት ወይ ሊቪንግ ሩምህን ወይ በድሩምህን ዊች ኤቨር ኢድስ፣ እስኪ ያሳየኝ። ንጹህ ነህ ዝርክርክ ነህ ላይክ ሃው ዝ ዩር ሊቪንግ ስፔስ አዋነ ሲ ምናምን ስለው፣ ሂ ወዝ ላይክ ኖ አይም ናት ኮንፈርታብል ሾዊንግ ዩ ዛት አለኝ። ኦኬ እሺ፣ ምንም ችግር የለውም ምክንያቱም በጣም ባውንደሪ ያለው ሰው ነው። ቲክቶክ የለውም፣ ፌስቡክ የለውም፣ ኢንስታግራም ብቻ ነው ያለው። ኢንስታግራሙም ደግሞ ፕራይቬት ነው። ላይክ ቤተሰቦች ምናምን ናቸው እዛ ኢንስታግራም ላይ ያሉት እንጂ ሶሻል ሚዲያ ላይ የምታገኙት ሰው አይደለም። ኢቨን ዋትሳፑ ላይ ፎቶውን ፖስት የሚያደርግ ሰው አይደለም። በጣም ባውንደሪ የሚያስጠብቅ ሰው ነው። ስለዚህ አይ ታ- ኦኬ ዲስ ዋስ ላይክ ዲስ ኢስ ሰምቲንግ ከባውንደሪ ጋር የተያያዘ ነው። ፐርሰናል ስፔስ ነው። ገና በደንብ እየተዋወቅን አይደለም። ስለዚህ ለሚ ዌይት ፎር ሄም ብዬው አይ ቲንክ አስራ አምስት ቀን ሀያ ቀን ምናምን ጠበቅኩት እና ድጋሚ ጠየቁት። ኤንድ ሂ ሰድ ድጋሚ ነው። አሁን ምን ማሰብ ጀመርኩኝ፣ በቃ ይሄ ሰውዬ ባለትዳር ነው አልኩ። ሚስት አለው ልጅ አሉት። ለዛ ነው ቤት ውስጥ ሆኖ የማያዋራኝ እንጂ ን ሶግ ስ አት ታይም አርባ ምንጭ ሄደን ነበረ ኦልሬዲ እና በቃ ደበረኝ። አንድ ሁለት ቀን ሶስት ቀን በጣም ደበረኝ። በቃ ባለትዳር ነው ብዬ እርግጠኛ ሆኜ ነበረ። ድጋሚ ላይክ ሲደውል ምንድነው፣ ወትስ ከሆነ ምናምን ሲልኝ ነገርኩት። ላይክ ኢደር ሚስት አለህ ልጆች አሉህ ወይም ደግሞ ሪዝንብል የሆነ ምክንያት ስጠኝ፣ ለምንድን ነው ቤትህንም አላየው ምንድን ነው ችግሩ ምናምን ስለው፣ ላይክ ቤቱን የማታይበት ምንም ምክንያት የለም፣ ግን ቢ ፔሸንት ወይ ሚ ላይክ፣ ትግስት አድርጊ ትንሽ ጊቪ ሚ ዘ ቤነፊት ኦፍ ዳውት ከመጣሁ ጀምሮ በየቀኑ እያወራን ነው። በየቀኑ ቪዲዮ ኮል እያደረግን ነው። ምንም እኔን ልትጠረጥሪኝ የምትችይበት ምንም ምክንያት አልሰጠሁሽም። ስለዚህ ጀስት እመኝኝ እና እንቆይ እንደዚህ እያወራን እንቆይ ትንሽ ጊዜ ስጭኝ አለ እናዛይክ ኦኬ። ምን የሚባል ነገር አለ ዴይቲንግ ላይፍ ላይ ኤይቲ ቱወንቲ የሚባል ነገር አለ ኦን አቨሬጅ አንድ ሰው ከአንድ ሰው ሊያገኝ የሚችለው የሚፈልገውን ኤቲ ፐርሰንቱ ነው። ትኒ ፐርሰንት ችግር ነው የሚያገኘው። ብዙ ሰዎች ኤቲ ፐርሰንት ከአንድ ሰው አግኝተው ትኒ ፐርሰንቱን ቶለሬት ማድረግ ስለማይችሉ ዋክ አዌይ ሶ፣ አይ ዶን ዋን ዱ ትኒ ፐርሰንት ያጣሁት ነገር ስላለ እዚህ ጋር በጣም የተመቸኝ ነገር ስላለ እሱ ይበልጣል። ስለዚህ ለሚቢ ፔሽንት ብዬ አረፌ ተቀመጥኩኝ። እዛ ደግሞ ስናወራ ስናወራ ስናወራ ምን አይነት ነገር ተረዳሁኝ?

ሁሉም ጓደኞቹ ስጦታ ይዘው ሄደው እሱ ብቻ ስጦታ ይዘውለታል ሄደው ለጓደኛው ለአብሮ አደጉ ማለት ነው። እና ምን አስበህ ነው ምናምን ስለው እኔ እዛ መገኘቴ የራሱ ስጦታ ነው አለኝ። ኦ ማይ ጋድ! ሼም ያዘኝ ግን ናዘኝ። ኖርማሊም እንዳለው ለማያውቀው ሰው ብዙም እርዳታ ምናምን የሚረዳ ሰው አይደለም፣ እንደዚህ አይነት ሰው አይደለሁም ብሎኛል እና ቲክቶክ ላይ የሚሰራቸውን ስራዎች ምናምን ምናምን ነገርም ከአንቺ ይማራለው፣ ላይክ ለሰው ማድረግ ለሰው ሰውን ለመርዳት መሞከር ምናምን፣ እንደውም ታስተምርኛለሽ። ባላንስ እናደርጋለን ራሳችንን እርስ በርስ ምናምናምን ብሎ አልፎታል። ና ማለት ትንሽ ከብዶኛል፣ አልዋሻችሁም። ምክንያቱም እንዴ ይሄ በጣም ስስታም ሰው ነው ማለት ነው ብዬ ማሰብም ጀምሬ ነበረ፣ ግን እንደ ሬድ ፍላግ አልወሰድኩትም።